አስከብሮኛል ብላለች። ደግሞ በቤተሰብም ጉዳይ በዚህም ብቻ በስራም ጉዳይ ብቻ ማስከበር ሳይሆን የሆነ ነገር ሲከሰት እሷ እኮ የእኔ ናት፣ እንደት እንደዚህ ትመኛለህ? እንዴት አሁን እኮ በግድ እኮ ነው። አሁን እኮ ያኔ እኮ ሰውም ገፋፋው። አንደኛ ነገር እኛ የምንለው እዚህ አለ፣ ሁለተኛ ነገር ደግሞ ትፈልጋታለህ አትፈልጋትም፣ እሱ ይፈልግሻል የሚባል ነገር አለ። እኔ እኔ እኔ እኮ ማለት አለ። እኔ ወን እኔ እያለሁ እንዴት እንደዚህ ይባላል? እኔ እንደዛ ነው ማስበው። ይቀርታ አርጉልኝ። ግን እኔ ማንንም አልገድፍም። እኔ ማለት ሁላቸውም ለእኔ አንድ ናቸው። ነገ ጧት ታርቀው ቢመጡ እኔ ነኝ የማፍረው በምናገረው ቃላት። እነዚህ ልጆች አንድ ሀገር ናቸው። ዙረው ዙረው ላይለያዩ ይችላሉ። ግን ደግሞ ይሄ ነገር ሴት ልጅ ቃላት ትፈልጋለች አንዳንድ ጊዜ በቃ። እኔ እንጃ፣ እኔ በራሴ እኔ ቃላት እፈልጋለሁ እንዲለኝ የሆነ ነገር ከሱ እጠብቃለሁ

ሃይሚና ብሩኬ ሃይሚና ብሩኬ፣ ከተለያዩ ቆያ ካላስ እሱ ለዳኒ ሰጣኝ። ቆይ ቅድም ገስት ገብቼ አውርቼ ነበር። ምንም ብዘራ ምን እየፈለገች? ለምን ቀለበት አታደርግም? ምን ቤት ናቸው? እሷት ይገደልስ እስከምል ድረስ ለመፍረድ ማን ናቸው እነሱ? ምን ቤት ናቸው? እንዴ፣ ይሄ ነው ያናደደኝ ማለት ነው። ለሚስ በዚህ ልክ ድዳ ይውላችሁ። ሜቢ ሷ ፕራንክ እያደረገችም ከሆነ ማን ይፈልግሻል፣ የሆነ ነገር ብሎል ባለፈው፣ ራስን እንደ ተፈላጊ አትቁጠሪ ምናምን ስላላትም ሜቢ ልትበቀለውም ሊሆን ይችላል። ገባችሁ? እዚህ ጋር ምን አይል እንደምትፈለግ ለማሳየትም ሊሆን ይችላል፣ ተነጋግሮ ሜቢ ግን ደግሞ ይሄንን ተረጋግቶ ለምንድን ነው እስከ መጨረሻ ማያዩት? ልጅቷን በዚህ ልክ የሚሰድቧት ትገደል እስከሚሉ ድረስ ይሄ ቃል ብቻ ነው ያናደደኝ እኔን። ለምን ትገደል ይሏታል? ሞት ይውሰዳችሁ እነሱን ማለት ነው። ምን አደረገች እሷ? የሰው ህይወት አትፈታለች፣ እሰው ሲልኳ የራሷ ሚዲያ የራሷ ማንም ደክስክስ ብላ የሚጫወትበትን ሚዲያ እሷ ጀግናናት፣ መሪናት፣ አስተማሪናት፣ ማምርናት። እኔ በበኩሌ ለምንድን ነው እነዛን እነዚ እንደ ውሻ የሚናከሱትን እዛ ራቁታቸውን የሚሄዱትን ለምን ሄዱ? አይሳደቡም። እሷን ማንን ናከች? እዚ ጋ ኦዲንስን ተሳደበች ወይስ ምናቸው ተነካች? እኮ በጣም ያቃጠለኝ የዛሬ ኮመንት፣ እግዚአብሔርም ያላሰቡት ሞት ይውሰዳቸው እና አንድ ፍሬ ህፃን ልጅ ላይ በዚህ ልክ የሚወርዱባት ለእነሱ ለራሳቸው ያርገው፣ ይሄንን ያሰቡትን ያቀዱትን። እሷ ላይ ሞት አይገባትም። ለሰው መብቷ ነው እንደፈለገች ይሆን የተሰጣትን ሪያክሽን እኔ ያናደደኝ እሱ አይደል። እግዚአብሔርን ቅድም ገስት ገብቻ አውርቻለሁ አንድ ሰዓት ሙሉ ብቻዬን ስለፈልፍ ነበር ማንም ሳላስገባ። ደ ምን አገባቸው ደግሞ? የፈለገችውን ታርግ። ማብታ ማንንም ስለሰው የሚከራከርላት ሰው ካለ እናያለን እስቲ። በቃ የፈለገችውን ታርግ። እዚህ ጋር ማንንም ሰው ምንም እንድልኝ አልፈልግም መብቷ ማንም፣ ምን አገባሁ። ስለዚህ አያገባንም ብሎ የለም ሲጀመር፣ እኛ እኛ እኮ የሚለቀቀውን ቢዲ ከፈለግን እና ያለን ካልፈለግን ያለ ማየት መብታችን ነው። የፈለግነው መብቱ ነው። ማንኛውም ሰው ግን እኛ ሰው መሳደብም፣ እኔ ሰው መሳደብ አይጠበቅብንም። እኛም ምን ቤት ነን እኛ እኮ የእነሱን ለምን በዚህ ልክ ካቃጠለች በዚህ ልክ ካስለቀሰቻቸው፣ ለምንድን ነው ቪዲዮዋን ስክሮል አድርጎ ሌላ ፊልሞች አሉ እኮ አድቫንቸር ፊልሞች፣ ሌላ ሌላ የሚያዝናኑ ፊልሞች አሉ። እሷ ካልተመቻቸው በዚህ ልክ እያለቀሱ ጨጓራቸውን ተቃጥለው ተልቀው ከሚተታተሏት ለምን ሌላ ሌላ ነገር አያዩም? ለምን እንዴ ወይ ከሚዲያ ጥፍት ብሎ ለምን አይጠፉም? ሀይ ሚዲያ እንደሆነች ሚዲያ ሚዲያ፣ እግዚአብሔር እሱ ለምን እነሱ ገደል አይገባም? ግን ጭጅዬ ማለት ነው አንድ ነገር ልልሽ ማለት ነው። ስራውን ስራ መብቷ ነው፣ ግን ደግሞ አሁኑ ስራ እሷ እያደገች አይደለም። ለሌላ ሰው ነው ተጠቃሚ የሆነችው ማለት ነው። እሷ ምንም እየጨመረላት አይደለም እኮ ለሌላ ሰው እንግዲህ ያንን ፈልገው ያንን እንግዲህ እሷ ፈልገው ነው። ፍላጎቷ ከሆነኛ ምንም ማድረግ አንችልም። ምንም እሷ ይሄን ሁሉ አታይ። በነገራችን ላይ ከንቱ ልፋት ለምን የሚለፉት? ትገደል፣ ትሰቀል፣ ምናምን ሞት ለራሳቸው ያርገውና፣ ኮሜንት አታናብም። የተላጠ ብርቱካን መስለ ምን ትመስላለች? ፈረንጅ ፈረንጅ እኮን እኔ ኢትዮጵያ ራሱ ምን ደግሞ ፈጣሪ ለሱ ያለው ሁሉ ከፍ ያደርጋታል። ዝቅ ያደርጋት ምክንያት የለም። እሱ የሰውን እድገት ሁሉ እንደተመኘበበቃድማለእንገጠ እንደ ሱ የታዘዘ ሰው አለ በጌታ እስትመልሱልኝ መልሱልኝ፣ እንደ ሱ የተንበረከቀ ሰው አለ፣ እንደ ሱ የተለማመጠ ሰው አለ። ለድራማ የሚሆን ለእውነት እግዚአብሔርን እውነት እውነት ለምን አያወሩም? የምሬን ነው። እኔ በጣም ነው የተሰማኝ። እግዚአብሔርን በዚህ ሰዓት አንክረ ጎበዝ ሆነ ስለቆመች ተቃጠሉ ሰዎች ያሉ አላለቅስም፣ እኔ ጠንካራ ነኝ። በሁለት ግሬ መሄድ እችላለሁ። በራሴ እተማመናለሁ። እኔ ጎበዝ ነኝ፣ እኔ ጀግና ነኝ ባለችሁ በዚሌክ ምን አስለቀሳቸው። የምሪና የቅናት መንፈስ የቅናት መንፈስ የቅናት መንፈስ የቅናት መንፈስ ይወጋና ማለት ነው እኮ ወደኋላ ይሉ። በነገራችን ላይ ምን ያመጣል? ጥሩም ሰራች መጥፎም ሰራች እሷ፣ ያው ጥሩም ሰራች መጥፎም ሰራች መረገጥ ነው በቃ። ባለፈ ሊብ ላይ ገብተው ስንቱ ወር ቆጠቀጧት። አስቢ ያኔ እሷ ሲጀመር ኸይር ብሰራ ምን ብሰራ ያው ነው በቃ ስድብ አይቀርላትም? ምንም ቢሆን ማለት ነው እኮንም ማለት ነው። እናንተ ነገር ማለት ነው አንድ ነገር ማለት እነሱ ሀይሚንም ሆነ ብሩኪን እናንተ እዚህ ጋር ስለሰደባችሁ ሌላስ የሆነ ነገር ስላደረጋችሁ ወይም ደግሞ አስተያየት ስለሰጠ ማለት ኮሜንት አውታችሁ እንድኖር ስላላችሁ፣ ለእሷ ምንም የሚጠቅማት ነገር የሚጎዳቱሸቀልት እናንተ ተቻላችሁ። በሚለቀቀው ዛሬ በተለቀቀው ቪዲዮ ነገ በተለቀቀው ቪዲዮ ላይ ለእነሱም እንዲደርሳቸው ኦዲየንስ እንዲረዳ ተቻላችሁ። ሰውን ሳትሳደቡ ሳትዘልፉ በትክክል አስተያየት መስጠት እንጂ ወይም እንዲነው ብሩኬ እንዲነው ኦዲየንስ እንደዚህ አርጓ ላችሁ